ናቲ ማለት ነው በመጀመሪያ እንኳን ሰላም መጣ። ተናፍቀህ ነበረ ስላየው በጣም ደስ ብሎኛል። ናቲን ሰውም ደንግጫ አለው። ለምን ደነገጥኩኝ ቤተሰቦች፣ ናቲ ቀንሷል፣ በጣም ቀንሷል። ቁመት ጨምሯል፣ አምሮበታል፣ በጣም ደስ ይላል። ግን ደንግጫ አለው ኬት መጣ ብዬ። ባለፈ ቪዲዮ እንደዚሁ አቀናብሮ ከሙዚቃ ጋር ነበረ የሄሉን የለቀቀው እና ኬት መጣ እስከዛሬ ብዬ እንደው ምኔ ቪዲዮ ሰርቼበት ነበረ። እና ዛሬ ደግሞ ያው በአካል መቷል። እና ናቲ ቪዲዮ ሰርቶ ነበር፣ በሄሉ ዙሪያ፣ በሄሉ ጉዳይ መልስ ሰጥቷል ማለት ነው። ያው ሄሉ እንግዲህ እሱ እንደሚያስበው ከሆነ ሄሉ ሌላ ህይወት ውስጥ እንዳለች ነገር ነው ያረገው። ለአንድ ዓመት ከአንድ ዓመት ከምናምን በላይ ያው ከሚዲያ ጠፍቷል። ናቲ የብዙዎቻችን እንዲህ በቪዲዮ እኔ ለመጀመሪያ ነው ናቲ ከሀገር ከወጣ በኋላ ያየሁት ማለት ነው። እና ለአንድ ዓመት ከምናምን ያው ከሚዲያም ከተመልካችም ከሚዲያም ጠፍቶ ነበር። ዛሬ ግን መጥቶ ቪዲዮ ሰርቷል። ለሄሉም ያው በሄሉ ጉዳይም ለተመልካችን መልስ ሰጥቷል። እሱም ያው ስምንት ወር ያህል ኢንተርኔት እንደማያገኝና ቀጥታ እንደሚጠቀም እንጂ ኢንተርኔት እንደማያገኝና የነበረበት ሁኔታ ከባድ እንደሆነ እና ከሄሉ ጋር አልፎ አልፎ እንደሚገናኙና በዛውም እንደጠፋ ነበረ የተናገረው ማለት ነው። ወጣም ወረደም ያው ናቲ ከተናገረው ነገር የተረዳሁት እኔ ሄሉ ሌላ ህይወት የጀመረች ነው የመሰለው ይመስለኛል፣ ከእንዳልክ ጋር በነበራት ሁኔታ ይመስለኛል። ግን ሄሉዬ እኔ እንድሳስብ በናቲ በጣም ተጎድታለች፣ ጸበል ሁሉ ገብታለች ትሰጣለች ናትዬ፣ ተመልሰ ደውለህ አግኝታት፣ ይቅርታ ጠይቃት። የልጅነት ፍቅረኛ ናት ብለሃልና ይቅርታ ጠይቃት። ወደ በፊት ፍቅራችሁ ብትመለሱ እኛ በጣም ነው ደስ የሚለን። በአንተ ብዙ ነገር ሆናለች፣ ብትታረቁልን ደስ ይለናል። ያልሞተ ሰው ይገናኛል፣ እውነት ነው እንዳልከውም በእውነት ያልሞተ ሰው ይገናኛል። እውነት ነው አመንኩ። ናቲ ለብዙ ጊዜ ከሚዲያ እንዳለው አንድ አመት ከምናምን ጠፍቷል አይደል? እኔ ራሱ ካየሁት ቆይቷል። የሆነ ሰዓት እንደውም ደንግጬ ነበር ሲመጣ፣ ግን በሄሉ ቪዲዮ እና የእሱን ፎቶ አድርጎ አቀናብሮ ከሙዚቃ ጋር ነበር የለቀቀው እና ለአንድ አመት ከምናምን ያው ከሚዲያም ጠፍቶ ነበር። የነበረበት ያው ስደት የወጣ ሰው ምን እንደሚያጋጥመው አናቅም ያው በዛ ምክንያት ነው ሄሉም ያው ተጎድታለች። በአንተ ብዙ ነገር ሆናለች። እኔ አንድ ቀን ሄሉ ማለት ነው ከአንደበቷ ስለናቲ ክፉ ስትናገር ሰምቻት አላውቅም። በጣም እንደዛ ተጎድታ እራሱ ማለት ነው በጣም ስለምትወደው ብቻ ሳይሆን በጣም ነው መታፈቅ። ናቲ እና ታረቁ፣ ይቅርታ ጠይቃት። ይቅርታ ማሸንፈው ነገር የለም። ሲቀጥል ደግሞ የልጅነት ፍቅረኛነት ይቅርታን በደንብ ትቀበላለች። እኔ ሄሉን ሳስባት በአሁን ላይ በአሁን ሰዓት አይደለም በፊትም በህይወቷ በደንብ ያስገባችው ሰው የለም ምክንያቱም ናቲ ብቻ ነው ልቦ ውስጥ ያለው። በቃ ለምሳሌ ሄሉን እናት አለን እንጂ ውስጧ ናቲ ብቻ ነው ያለውና ይቅርታ ጠይቃት፣ ወደ በፊታችሁ ፍቅራችሁ ብትመለሱ ደስ ይለናል ማለት ነው ናቲ። በዚህ አጋጣሚ ደግሞ ብዙዎቻችሁ ማለት ነው አልተጎዳችም አላልሽም ትሉኛላችሁ። እኔ እኮ ሄሉ አልተጎዳችም አላልኩም ግን ጠንካራና ጀግና ሴት ስለሆነች ያንን የተጎዳችሁን ነገር ትታ እንደገና ተነሳች ነው እንጂ አልኩት። ሄሉ በጣም ነው የተጎዳችሁ። ለምንድን ነው በደምብ በቪዲዮ አታዳምጡት ለምንድን ነው ሰው የሚናገረውን ነገር መረዳት ማትችሉት? እኔ ሄሉ አልተጎዳችም አይደለም። ሄሉ ጀግናና ጠንካራ ሴት ስለሆነ ያንን ጉዳቷን ችላ ተቋቁማ ጠንካራ ሆና አወጣች። ተጎርታ ቤት ውስጥ አልተቀመጠችም። ለምንስ እናንተ ተጎርታ ቤት አልተቀመጠችም ነው ወይ ምትሉት ነው እንጂ ሄሉ አልተጎዳችም አላልኩም። ሄሉ በእውነት በናቴ በጣም ተጎርታለች፣ ፀበል ሁሉ ገብታለች። በደንብ ነው ማውቀው ይሄንን እና ከዛ ገግማ ደግሞ ከቤተሰቦቿ ደስተኛ ሆናም። ያው በእርግጥ ፍቅር ቀላል ነገር አይደለም። ከቤተሰብ ጋር ደስተኛ ብትመስልም ውስጧ ናቲ ነው። ግን ያልሞተ ሰው ይገናኛል። ይኸው ናቲ ደግሞ ዛሬ ያው ልቤን ሰብራኛለች ቢሎም፣ ሄሉ ልብን አልዘበረችም፣ ሌላም የፍቅር ግንኙነት አልጀመረችም። ትወዳለች ወደ በፊታችሁ ፍቅራችሁ ይቅርታ ጠይቀ ብትመልስ ነው ምንለው። ልትረዳ ትችላለች በደንብ ከነገርካት ማለት ነው። ቤተሰቦቼ